አጠር ያለች ግጥም ቅመምዬ ለብሩኪ። አንተን ያወኩ እለት ህይወቴ ሰመረ፣ ቀኔ ሁሉ በራ፣ እርብትብቱ ነፍሴ ላያዳግም ኮራ። ደስታ ተዋረሰው ሞላውኔ ነቴ፣ ሰላም ሰፈነበት ዝብርግርቅ ህይወቴ። አንተን ያወኩ እለት ስለቴ ጸደቀ፣ የሐሴቴ ጩኸት አለም ሁሉ አወቀ። ሰላም አለው እቅፍህ ይሰጣል ፎይታ፣ ጭራሽ አይጠገብ የፍቅርህ ፎይታ። እና ለሜ መቼም አትልቀቀኝ፣ ከወትረውም በላይ በእጅጉ ጠብቀኝ። አዎ ጠብቅልን ቅመሟን ብሩኬ። ይህ መልእክት አድርሱልኝ። ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ትናንትና ቅመምዬ ለብሩኬ የምስጋና ፕሮግራም አዘጋጅታለት ነበረ። ምሳ ሰርታ፣ ቡና አፍልታ፣ አበባ ጎዝጉዛ በፍቅር ፏፈሽ ብላ ድምቅ ብላ አቤት ሴትነት አቤት ውበት! አባውራው ከውጭ ሲመጣ አቤት ጉርባን ሞገዝ የፍቅር አሰጣጥ በፍቅር ሲመጣ እንዴት ደስ እንደሚል የእኔ ውዶች፣ ከዚህ በላይ ከፍ በሉ፣ ከዚህ በላይ እደጉ፣ ትልቅ ደረጃ ደርሳችሁ ለማየት ያብቃን ነው የምለውና እውነት ለመናገር በጣም ደስ ብሎኛል። እንግዲህ እስከዛሬ ሀይሚዬና ብሩኬ አብረው ናቸው። አብረው ሲኖሩ ደግሞ እሱም ለብቻው ተከራይቶ እሷም ለብቻዋ ነበር የሚኖሩትና አሁን ደግሞ በአንድ ቤት ሲኖሩ ደግሞ ይሄ ደግሞ ሌላ ህይወት፣ ሌላ አለም ነው እና አንድን ሰው ደግሞ አብራቸው ስትኖሩ ደግሞ መቻቻል፣ መከባበር፣ መተሳሰብ ከወትሮ የበለጠ ይሄ ምንድነው? ይሄ መናበብ፣ መደጋገፍ ስለነገ ህይወታቸው ስለነገ እንትናቸው በደንብ የሚያስቡበት፣ በደንብ የሚጠነክሩበት፣ በደንብ ሰፋ አድርገው የሚያስቡበት መንገድ ነው ብዬ ነው የማስበው። መጥፎ ነገሮች ይሄ ይሄ መቀናናት የሚባለው ይሄ ምንድን ነው የሚባለው ደግሞ ሶስተኛ ወገን የሚገባው እሱ እሱ ነገር በጣም ብዙ ነገሮች ይቀንሳሉ። አብረው ሲኖሩና የበለጠ ፍቅሩ እየሰፋ መደጋገፋቸው፣ መከባበራቸው እየሰፋ ነው የሚመጣው እና በዚህ አጋጣሚ ማለት የምፈልገው ጨሪቃዎችዬ እናንተ በጣም ብዙ ብዙ መንገድ የምትሄዱ በጣም ለብዙ ወጣቶች ተምሳሌት የምትሆኑ ብሩኬ ለሀይሚ ሀይሚ ለብሩኬ እየተሳሰቡ ነው እዚህ ደረጃ የደረሱት አለ። አሁን ላይ ደግሞ ከዚህ የበለጠ እየተደጋገፋችሁ ትልቅ ደረጃ ደርሳችሁ ለልጆቻችሁም በጣም ትልቅ እንትን ሆናችሁ እንደምታልፉ ባለሙሉ ተስፋንን ደግሞ እንደምታደርጉት አንጠራጠርም። ብዙዎች የጨሪቃ ፋሚሊዎች አብሮ በመኖራቸው በጣም ደስተኞች ናቸው። ከነሱ ውስጥ ደግሞ እኔም በጣም ደስተኛ ነኝ አብረው በመሆናቸው ማለት ነው። ምክንያቱም መሆን ስላለባቸው ሁለቱ መልካም ልጆች ስለሆኑ ቅን ስለሆኑ የዋሆች ስለሆኑ ልባቸው አንድ ነው። የሚያስቡት የሚያደርጉት ሁሉ ነገራቸው በጣም እንትን የሚመሳሰል ልጆች ባልና ሚስት ከአንድ ወንዝ ይቀዳሉ እንደሚባለው አይነት ሰዎች ስለሆኑ ማለት ነው እና በዚህ አጋጣሚ ደግሞ እንግዲህ አንዳንድ ሰዎች ደግሞ የምትቀኑ ካላችሁ የምትናደዱ ካላችሁ እንደዚህ አይነት አስተሳሰባችሁን ብትተውት፣ እነሱን ለመናገር እነሱን እንትን ለማለት የሆነ ምክንያት ባትፈልጉ ጥሩ ነው ብዬ አስባለሁኝ እና ምክንያቱም ፈጣሪ ያጣመረውን ሰው መለየት ስለማይችል ሰው ብዙ ነገር ሊያደርጋችሁ ይችላል። ሰው ብዙ ነገር ሊያስብባችሁ ይችላል። ግን ፈጣሪ ያለው ነው የሚሆነው እና ሁልጊዜ የምለው ነገር ስለሆነ ነው ሁልጊዜ ይህን ነገር የምናገረው። ደግሞ በኮሜንትም በቲክታክም ብዙ ነገሮች ስለሚባሉ እነሱ ያልሆኑትን ሆነዋን ብለው ስለሚያወሩ አንዳንድ ሰዎች ያው የሚቀኑ ሰዎች አሉ፣ የሚናደሩ ሰዎች አሉ። በቃ እነሱ መሆን የማይችሉ ሰዎች ናቸው። እና ይሄ ከመቀናናት የምትወዷቸው ከሆነ ለብሩኬ የምታስቡለት ወይም ለሀይሚዬ የምታስቡላት ከሆነ የሚወዱትን ውደዱ። በቃ ብሩኬን የምትወዱ ከሆነ ብሩኬ የሚወደውን ውደዱለት። ሀይሚዬ ደግሞ የምትወደውን ውደዱላት። በቃ ምክንያቱም ፍቅር ማለት የምትወዱት ሰው የሚወደውን ህይወት እንዲኖር በነፃነት መተው ማለት ነውና እና አንዳንድ ሙዚቃዎችም ደግሞ እየለቀቀ ነበረ። የሚገርማችሁ ነገር ለወሬኛ የለም ቦታ ብሏል። ወሬኛ ወሬ ከሰማችሁ በእነሱ ብቻ ሳይሆን ማለት ነው፣ በእኛ ህይወታችን ውስጥ እንኳ የሰው ወሬ የምንሰማ ከሆነ የሰው አልቧልታ የምንሰማ ከሆነ ከሌ እንዳለኝ ከሌ እንደዚህ አለኝ የምንል የምናዳምጥ፣ ለዛ ነገር ቦታ የምንጸጥ ከሆነ ከአላማችንም ሆነ ከብዙ ነገሮች እንትን ልንል እንችላለን። እና እንደዚ አይነት ነገር ከማንኛችንም አስተሳሰብ መውጣት አለብን ብዬ አስባለሁ። በራሳችሁ መንገድ በራሳችሁ ህይወት በቃ እንደፈለጋችሁ መኖር ትችላላችሁ። በቃ ፈጣሪ ያለልኝ ነው መኖረው ብላችሁ መኖር ነው ብዬ ነው ማስበው። ምክንያቱም ሁሉም የተጻፈለትን ስለሚኖር ማለት ነው እና ውድ ቤተሰቦቼ ፏፈሽ በሉልኝ እንግዲህ ጨሪቃዎች ፍቅር ሲሆኑ እኛም ፍቅር ነው ግን ፍቅራቸው ጨምሮብኛል ነው ብላችሁ እና ፈጣሪ ከክፉሉ ነገር ይጨምርላችሁ እንደዚህ ፏፈሽ ድምቅ ብላችኋና ፏ በሉልን በሉልን ፏ በሉልን ከዚህ በላይ ይደርጉ ከዚህ በላይ ትልቅ ደረጃ ደርሰው ለማየት ያብቃን፣ ነው ምለው። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ የሆናችሁ ላይክ ሼር